የርዕሰ መስተዳድሩ ወንበር መነቃነቅ ጀምረ። ሽመልስ አብዲሳ ደነገጡ። የአብዲ ኢሌ ታሪክ ሊደገም ነው። ርዕሰ መስተዳድሩ ጉድ ፈልቶባቸዋል። በከባድ ፖለቲካዊ ትብይት ተወጥረዋል። ማንም ምንም አያመጣም የሚል አቋም እያራመዱ ነው። ሰውየው የተሰጣቸውን እድል አባክነዋል። በስልጣን ስንብታቸው ዋዜማ ላይ እንደሚገኙም እየተነገረ ነው። በዚህም የአብዲ ኢሌ ታሪክ ሊደገም ነው እየተባለ ነው። ዳግማዊ አብዲ ኢሌ የሚል ቅጽል ስም እስኪወጣላቸው ድረስ መስሚያቸውን ድፍን አድርገው ከፌዴራሉ ባለስልጣናት ጋር የተጋጩት ሰው የስ ሲዳማው ክልል ርዕሰ መስተዳድር ደስታ ሊዳሞ ናቸው። በይፋ ስልጣን እንዲለቁ የተጠየቁት ደስታ ሊዳሞ ግን እዩ ጭፋን ወደ ሀዋሳ በማምጣት መንግስታዊ አቀባበል በማድረግ በህዝቡ ዘንድ የሚነሳባቸውን ጥያቄ ለማረሳሳትና ለማዳፈን ሞክረዋል። በአጭሩ ደስታ ሊዳሞ ከአብይና ከሽመልስ ውጭ ማንንም አልስማም የሚል አቋም እያራመዱ ነው። ከባድ ህዝባዊ ተቃውሞ ተቀሰቀሰ። ህዝቡ ግልብጥ ብሎ አደባባይ አወጣ። የቤተ መንግስቱ ሰው ያሳለፉት ውሳኔ ከባድ መዘዝ አምጥቷል። ህዝቡ ግልብጥ ብሎ ተቃውሞውን ማሰማት ጀምረዋል። ዛሬ በበርካታ አካባቢዎች የተቃውሞ ሰልፎች ሲካሄዱ ታይተዋል። ህዝቡ አሁን በቃ ሲል ድምፁን አሰምተዋል። በዝርዝር እንመለከተዋለን። ባለስልጣኑ ከግድያ መለጡ። ባለስልጣኑ በድንገት ከተቃጣባቸው የግድያ ሙከራ በተአምር ተርፈዋል። ባለስልጣኑን እስከ ወዲያኛው ለማሰናበት ዝግጅት በማድረግ ላይ የነበሩና ተልእኮ ተቀብለው ሲንቀሳቀሱ የነበሩ ግለሰቦች በደህንነት ሰዎች ተደርሶባቸው የጥፋት ድግሳቸው መክነዋል። ይህንንም እንመለከተዋለን። ጃል መሮ ከባድ መት አረፈበት። መከላከያ ቀኝ እጁ ሰላምን አሳጣው። መከላከያ ሰራዊት ሰበር ዜና ሲል ባወጣው ዘገባ በጃልመሮ ጉዳይ አንድ ለየት ያለ መረጃ አጋርቷል። መከላከያ የጃልመሮን ወይም የኩምሳ ደሪባን ቀኝ እጅ እስከ መጨረሻው አሰናብቻለሁ ሲል ተናግሯል። ሌላኛው በዝርዝር የምንመለከተው ጉዳይ ነው። እነዚህን ያስተዋውቅናችሁን ጨምሮ ሌሎች ዝርዝር አዳዲስ መረጃዎችን እያስደመጥናችሁ እንቆያለን። አብራችሁን እንድትሆኑ በአክብሮት እየጋበዘን በየጊዜው የሚወጡት እኩስ ዘገባዎች እንዳያመልጧችሁ ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ ለማስታወስ እንወዳለን። አሁን በቀጥታ ወደ መረጃዎቹ አለፍን። የርዕሰ መስተዳድሩ ወንበር መነቃነቅ ጀመረ። ሽመልስ አብዲሳ ደነገጡ። የአብዲ ኢሌ ታሪክ ሊደገም ነው። ርዕሰ መስተዳድሩ ጉድ ፈልቶባቸዋል። በከባድ ፖለቲካዊ ትዕቢት ተወጥረዋል። ማንም ምንም አያመጣም የሚል አቋም እያራመዱ ነው። ሰውየው የተሰጣቸውን ዕድል አባክነዋል። በስልጣን ስንብታቸው ዋዜማ ላይ እንደሚገኙም እየተነገረ ነው። በዚህም የአብዲ ኢሌ ታሪክ ሊደገም ነው እየተባለ ነው። ዳግማዊ አብዲ ኢሌ የሚል ቅጽል ስም እስኪወጣላቸው ድረስ መስሚያቸውን ድፍን አድርገው ከፌዴራል ባለስልጣናት ጋር የተጋጩት ሰው የሲዳማ ክልሉ ርዕሰ መስተዳድር ደስታ ሌዳሞ ናቸው። ሰውየው ሲዳማን ክልል በማድረግ ሂደት ወሳኝ የተባለ ትግል ያደረጉ ሰው መሆናቸው ይጠቀስላቸዋል። በዚህ የተነሳም የክልሉ ህዝብ ተስፋ አድርጎባቸው ነበር። ሲዳማ ክልል ሆኖ ከተዋቀረበት ጊዜ ወዲህ የታየው ግን ተስፋ ከተደረገውም የተለየ ነው። ክልሉ በስርዓት ወጣቶች፣ በዝርፊያና ስር በሰደደ የሀብት ምዝበራም ከባድ ችግር ላይ ነው። ቅርብ ጊዜ ድምፃዊ ዮሐንስ በቀለ ወይም ቶኪቻው ይህን ጉድ በማጋለጥ ደስታ ለዳሙ ፊት ለፊት ተጋፍጧቸዋል። ህዝቡም ከድምፃዊ ጎን በመቆም ድጋፉን አሳይቷል። በይፋ ስልጣን እንዲለቁ የተጠየቁት ደስታ ሊዳሞ ግን እዩ ጩፋኑ ወደ ሐዋሳ በማምጣት መንግሥታዊ አቀባበል በማድረግ በሕዝቡ ዘንድ የሚነሳባቸውን ጥያቄ ለማረሳሳትና ለማዳፈን ሞክረዋል። ከግራም ከቀኝም ጫና ውስጥ የገቡት እኚህ ሰው በዚህ ሰሞን አንድ ሌላ አነጋጋሪ ተግባር ፈጽመዋል። የጠቅላይ ሚኒስትር አብይን መልእክተኞች አልቀበልም ሲሉ ደብቀዋል። ከፌዴራል መንግስት ባለስልጣናት ጋር አይንና ናጫ የሆኑት ደስታ ሊዳሞ ከሽመልስ አብዲሳ ጋር ግን ጥሩ የሚባል ግንኙነት እንዳላቸው ነው የሚነገረው። ሲዳማ ክልል በሆነበት ወቅት ይፋዊ የመሠረታ በዓሉ ላይ ከአቶ ሽመልስ ጋር በአንድ ዋንጫ ጽዋ ሲጎነጩ ታይተዋል። ሲዳማን እና ኦሮሚያ ክልል አዋሳኝ አካባቢዎች ላይም ተደጋጋሚ በሚነሱ ግጭቶች ሳቢያ ሁለቱ ሰዎች በቅርበት መስራት ግድ የሚላቸው ነው። ለአቶ ሽመልስ ኦሮሚያን የማስፋፋት ውጥን ደስታ ልዳሞ የተመቹ ሰው በመሆናቸው ጥሩ ቀረቤታ አላቸው። በአጭሩ ደስታ ሊዳሞ ከአብይና ከሽመልስ ውጭ ማንንም አልሰማም የሚል አቋም እያራመዱ ነው። በዚህ አብይ ደስተኛ ይሆናሉ ተብሎ አይጠበቅም። ይህ ድፍረታቸው ምን እንደሚጠብቃቸው እርግጠኛ መሆን ባይቻልም ደስታ ሊዳሞ ዳግማዊ አብዲ ኢሌ ከስልጣን የመነሳታቸው ጉዳይ ግን የማይቀር መስሏል። አብይ ይህንን ለማድረግ ጅግጅጋ ላይ ወታደር እንደላኩት ወደ ሐዋሳም ኮማንዶ ማሰማራት አይጠበቅባቸውም። ጠቅላይ ሚኒስትሩ በቀጥታ የአንድ ክልል ርዕሰ መስተዳድርን ከስልጣን ማንሳት ባይችሉም በፓርቲያቸው ብልጽግና በኩል የክልሉ ምክር ቤት ሰውየውን እንዲያሰናብታቸው ማድረግ ይችላሉ። እንደ አብዲ ኢሌ ካመፁ ደግሞ በቀጥታ ጣልቃ በመግባት ሰውየውን አስረው በሌላ ሰው መተካትም ይችላሉ። ነገሩ እዚያ ድረስ የሚወሳሰብ ይሆናል ተብሎም አይጠበቅም። ግን ደግሞ አቶ ደስታ ሌዳሞ በዚህ ሳምንት ያሳዩ ትንቢተኝነት ዋጋ ሊያስከፍላቸው የሚችል ነው። የሲዳማው ክልል ፕሬዚዳንት ለያዥ ለገናዝ አስቸግረዋል። ሲዳማ ክልል ሆኖ ከተዋቀረ ጀምሮ በፕሬዝዳንትነት እየመሩ የሚገኙት አቶ ደስታ ሊዳሞ አሁን ላይ መታዘዝ እንዳቆሙ ምንጮች ተናግረዋል። የክልል አመራሮች ሊያነጋግሯቸው ሲፈልጉ አለቃ ደወለ በሚል ስልክ ይዘው እያወሩ በዚያው ስብሰባን ወይም ንግግርን ሲሸሹ ቆይተዋል እየተባለ የተገመገሙት የክልሉ ፕሬዝዳንት አሁን ደግሞ ከፌዴራል መንግስቱ ተወክለው ወደ አዋሳ የሄዱ ባለስልጣናት አላናግርም ማለታቸው ተሰምቷል። ወደ አዋሳ የሄዱ ባለስልጣናትን አላናግርም ማለታቸው ተሰምቷል። የኢንዱስትሪ ልማት ሚኒስተር ሚኒስትር አቶ መላኩ አለበልና የብልጽግና ፓርቲ ዋና ጽህፈት ቤት አደረጃጀት ዘርፍ ኃላፊ አቶ ፍቃዱ ተሰማ ለስራ ጉዳይ ወደ ሐዋሳ ከተማ ከሶስት ቀን በፊት ይሄዱ ሲሆን ሚኒስትሮቹ የሐዋሳ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የክልሉ ፕሬዚዳንት ኤርፖርት ሄጅ አልቀበልም በማለታቸው የሲዳማ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎም ከሌሎች የክልሉና የሐዋሳ ከተማ አስተዳደር ከፍተኛ የስራ ኃላፊዎች ጋር በመሆን አቀባበል እንዳደረጉላቸው ነው የተነገረው። ሚኒስትሩ የብልጽግና ከፍተኛ አመራሩ በፌዴራል መንግስቱና በፓርቲው ተወክለው ወደ ሲዳማ ክልል የተ ላኩት የህዝቡን ጥያቄ ለማዳመጥ በሚል ቢሆንም አቶ ደስታ ሊዳሞ ግን በሚቆጣጠሯቸው ሚዲያዎች ባለስልጣናቱ የመጡት ልማት ለመጎብኘት ብቻ ነው በሚል እንዳስነገሩ ታውቋል። እነዚህ ባለስልጣናት በሲዳማ ክልል እየተስተዋለ ነው የተባለውን የመልካም አስተዳደር ችግር፣ በተለይም አቶ ደስታ ሊዳሞ ትንሹ አብድ ኢሊ ሆኗል በሚል በህዝብ እየቀረበ ያለውን አስተያየት ሌሎችም ጥያቄዎች ለማዳመጥ እንደሄዱም ታውቆ ነበር። ሁለቱ ባለስልጣናት ስለ ክልሉ ወቅታዊ ሁኔታ ከህዝቡ እየተነሱ ስላሉ ጥያቄዎች አቶ ደስታ ሊዳሞን ለማነጋገር በተያዘው ስብሰባ ላይ አለቃ ደወለ ብለው ጥሏቸው እንደሄዱ ምንጮች ገልጸዋል። ፕሬዚዳንቱ አብዛኛው ሊነጋግሯቸው የሚፈልጉትን እንዲህ አለቃ ደወለ በሚል ጥለው እንደሚሄዱናም እንደማያነጋግሩ ነው የታወቀው። አለቃ የሚሉት ደግሞ ጠቅላይ ሚኒስትር አብይ አህመድን ነው። በዚህ መሰረት ከፌዴራል ተወክለው የመጡትን ባለስልጣናት አላናግርም ያሉት አቶ ደስታም በተመሳሳይ ቀን ግን የክልሉን የጸጥታ ኃላፊዎች ሰብስበው እንደነበር ሰምተናል። ከባድ ህዝባዊ ተቃውሞ ተቀሰቀሰ። ህዝቡ ግልብጥ ብሎ አደባባይ ወጣ። የቤተ መንግስቱ ሰው ያሳለፉት ውሳኔ ከባድ መዘዝ አምጥተዋል። ህዝቡ ግልብጥ ብሎ ተቃውሞውን ማሰማት ጀምረዋል። ዛሬ በበርካታ አካባቢዎች የተቃውሞ ሰልፎች ሲካሄዱ ታይተዋል። ህዝቡ አሁን በቃ ሲል ድምፁን አሰምተዋል። የፕሬዚዳንት ዶናልድ ትራምፕ ውሳኔዎች ከፍ ያለ ጣጣን እያስከተሉ ነው። የፕሬዚዳንቱን ውሳኔ ሲከታተሉ የነበሩት አሜሪካውያን አሁንስ በዛ በቃ ሲሉ መላ አሜሪካውያን በሰልፍ አጥለቅልቀዋል። ሃንድ ኦፍ የተሰኘ ስያሜ የተሰጠው ይሄው ህዝባዊ ተቃውሞ በ1300 አካባቢዎች የተካሄደ መሆኑን መረጃዎች አመላክተዋል። ሰልፎቹ በዋሽንግተን ዲሲ፣ ቺካጎ፣ ዌስት ቨርጂኒያ፣ ዩታ፣ በሚኒሶታ ሴንት ፖል፣ ቦስተን፣ ኢንዲያና፣ አሪዞና እና ሌሎች በርካታ አካባቢዎች ተካሂደዋል። ህገወጥ የተባሉ ስደተኞች ከአሜሪካ ተጠራርገው መውጣት አለባቸው። የአሜሪካን አላስፈላጊ ወጪዎች ለመቀነስ የውጭ እርዳታዎች መቆም ይኖርባቸዋል። በፌዴራል መንግስት ውስጥ የተንዛዙ መዋቅሮች እየታጠፉ ሰራተኞች መቀነስ አለባቸው፣ ከውጭ ወደ አሜሪካ የሚገቡ ምርቶች ታሪፍ ሊጫንባቸው ይገባል በማለት የቀጠሉት የትራምፕ እርምጃዎች በመጨረሻ መሄንኑ በቃ ለቀቅ አድርጉን የተሰኘውን ሀገር አቀፍ ተቃውሞ ቀስቅሷል። አሁን የተቃውሞውን የበለጠ እንዲቀጣጠል ያደረገው ደግሞ ትራምፕ በሀገራት ገቢ ምርቶች ላይ የጣሉትን ታሪፍ ተከትሎ በመላ የአሜሪካ ሱፐር ማርኬቶች ውስጥ የሸቀጦች ዋጋ በከፍተኛ ደረጃ እየጨመረ በመሄዱ ነው። ባለፉት ሁለትና ሶስት ቀናት የታየው የዋጋ ንድረት ያስደነገጣቸው አሜሪካውያን በዴሞክራቶች የተጠራውን ይህንኑ ሃንዶፍ የተሰኘውን ሀገር አቀፍ ህዝባዊ ተቃውሞን ተቀላቅለዋል። ዴሞክራቶቹ በጠሩት ሀገር አቀፍ የተቃውሞ ሰልፍ ላይ በሰፊው መሳተፍም ጀምረዋል። አንዳንዶች ይኸው በአሜሪካ የተጀመረው ተቃውሞ ትራምፕ ሀሳባቸውን እስኪ ቀይሮ ወይንም ሲሆን ከፕሬዚዳንት ነስልጣናቸው እስኪነሱ ድረስ መቀጠል አለበት እያሉም ይገኛሉ። ይኸው ተቃውሞ በቀጣይ ተስፋፍቶ እንዲቀጥል በርካቶች ተጨማሪ ቅስቀሳዎችን እያደረጉ ይገኛሉ። ተቃውሞው ከአሜሪካ ውጪ በጀርመን ጭምር ተካሂደዋል። በሌላ መረጃ ጥብቅ የአሜሪካ ወዳጅ የሆነችው እስራኤል በሌሎች ሀገራት ላይ ታሪፍ ሲጣል በእሷም ላይ 17 በመቶ ታሪፍ የተጣለ መሆኑን ተከትሎ እየተማጸነች እያለች ትገኛለች። ከዚህ ጋር በተያያዘም ጠቅላይ ሚኒስትሯ ቤንያሚን ኔታንያሁን አቤት ብለው ትራምፕን ለመማጸን በነገው እለት ወደ ዋሽንግተን የሚያመሩ መሆኑን የአልጀዚራ ዘገባ አመልክቷል። ባለሥልጣኑ ከግድያ መለጡ። ባለሥልጣኑ በድንገት ከተቃጣባቸው የግድያ ሙከራ በተአምር ተርፈዋል። ባለሥልጣኑን እስከ ወዲያኛው ለማሰናበት ዝግጅት በማድረግ ላይ የነበሩት እናም ተልእኮ ተቀብለው ሲንቀሳቀሱ የነበሩ ግለሰቦች በደህንነት ሰዎች ተደርሶባቸው የጥፋት ድግሳቸው መክኗል። የቡርኪና ፋሶ ተወዳጅ መሪ ዳግማዊ ቶማስ ሳንካራ ኢብራሂም ትራውሬም ከግድያ ሙከራ ማምለጣቸው ታውቋል። የአሁኑን ጨምሮ ከ18 የማያንሱ የግድያ ሙከራዎችን ያመለጡት ትራውሬም በምዕራባውያኑ መንግስታት በተለይም በፈረንሳይ ሰዎች በኩል ጥርስ ተነክሶባቸዋል በሰውየው ላይ በየጊዜው ተከታታይ የግድያ ሙከራ በመደረግ ላይ ሲሆን ከዚህ የግድያ እንቅስቃሴ ጀርባ የነጮቹ እጅ እንዳለበት ነው የሚታመነው። ትራውሬ ስልጣን በያዙ በሁለት ዓመት ጊዜ እንኳን ከ18 በላይ የግድያ ሙከራ ተደርጎባቸዋል በባለፈው ሐሙስ ማታ ብቻ ትራውሬ ላይ ግድያ ለመፈጸም ሲዘጋጁ የተገኙ 113 በላይ ዜጎች በቁጥጥር ስር ውለዋል